የሚጠላችሁ ሰው የሚጠላችሁ ወንድ ልጅ ማለት ነው። የሚጠላችሁ ወንድ ልጅ በምን እናውቃለን ብላችሁ ብትሉ የሚጠላችሁ ወንድ ልጅ ሚስጥሩን አያወራችሁ። ፍቅረኛም ልትሆኑ ትችላላችሁ፣ ባለትዳርም ልትሆኑ ትችላላችሁ። ፍቅረኛ ከሆናችሁ የሚጠላችሁ ወንድ ልጅ ከቤተሰቡ ወስዶ አያስተዋውቃችሁ፣ የሚጠላችሁ ወንድ ልጅ ማለት ነው። ምክንያቱም አንቺ በቂ አደለሽም ብሎ ስለሚያስብ ማለት ነው። ለዛ ነው ጊዜያው የፈለገሽ ነገር ከሆነ ከቤተሰቡ አያስተዋውቅሽም፣ በፍጹም አያስተዋውቅሽም። በመቀጠል ከጓደኞቹ ራሱ አያስተዋውቅሽም። ለምን? በአንቺ ላይ ስለሚያፍር ማለት ነው። ለጊዜው ስለፈለገሽ ማለት ነው። ለበኋላ ስለማያስብሽ ለበኋላ ለትዳሬ ትሆናለች ብሎ የማያስባት ሴት ስለሆንሽ ለሱ ብቁ ስላልሆንሽ ማለት ነው። አስረግጬ ስነግርሽ ለሱ ብቁ ስላልሆንሽ እህቴ። የሚወድሽ ወንድ ልጅ እና የማይወድሽ ወንድ ልጅ እራስ የቻለ የሚያሳያቸው ነገራቶች አሉ። የሚወዳችው ወንድ ልጅ ስልኩን አይደብቅባችሁ። ስልኩን በፍጹም አይደብቅባችሁ እናንተን ጋር ትቶት ሊሄድ ይችላል። በመቀጠል የማይወዳችሁ ወንድ ልጅ ካጠገባችሁ ሊሆን አይፈልግም። አይፈልግም። ለምን ካጠገባችሁ ሆኖ እናንተን እንትን ማለት አይፈልግም። በቃ ለጊዜው ወይ አሁን ለአሁን ነይ፣ በቃ እንደዚህ ብሎ ለመጥፎ ነገር ከሆነ ነው እንጂ እናንተን አይፈልግም። በመቀጠል የማይወዳችሁ ወንድ ልጅ የማይወዳችሁ ወንድ ልጅ ባለትዳር ከሆናችሁ የማይወዳችሁ ወንድ ልጅ ወደ ቤት አይመጣም፣ ባለትዳሮች ማለት ነው። ወደ ቤት አይመጣም። ወደ ቤት አይመጣም ስላችሁ ወይ አርፍዶ ይመጣል፣ እንድትናደጂ ጠጥቶ ስጠጥቶ ይመጣል። በቃ ብዙ አክቶች ያሳይሻል፣ ብዙ አክቶችን ያሳይሻል። ለምን አንቺ እንድትረበሽ የአንቺ ፍላጎት ስለሌለው፣ ስለሚጠላሽ ማለት ነው። አንድ ወንድ ልጅ አርፍዶ የሚመጣው ቤት መግባት አስጠልቶት ነው። የአንቺ ጭቅጭቅ አስጠልቶት ሊሆን ይችላል፣ ወይ አንቺን ጠልቶሽ ሊሆን ይችላል። ሌላ ነገር አለው ማለት ነው። ወይ በሌላ አማርኛ ደግሞ ሌላ ፍቅረኛ አለው፣ ሌላ እጮኛ አለው ማለት ነው። አንቺ የምታስጠይው ነገር ከሆነ መጥቶ በአንቺ ላይ አፉ የሚከፍት ነገር ከሆነ አንቺ ምናምን ብሎ እንዲህ እንትን የሚልሽ ነገር ከሆነ ሌላ ሴት አለችው ማለት ነው። ይሄ ነው። አንድ ወንድ ልጅ አሁንም ሲጠላሽ በፍጹም አያወያይሽም። አያወያይሽም ብታወያይው ራሱ ያበሳጭሻል። ያበሳጭሻል። ምክንያቱ ውይይት ከአንቺ ጋር አይፈልግም። ስለ ወደፊት እንዲ እንዲ አድርገን ልጅ ወልደን እንደዛ አድርገን የሚል አላማ የለበትም። ምክንያቱ አንቺ ጠልቶሻል ማለት ነው፣ ወይ በሌላ ሊተካሽ ነው ማለት ነው። ይሄ ነው። እና የማይወዳችው ወንዶች የሚያሳያቸው ነገራቶች አንደኛ፣ ቤት ሊገባ አይፈልግም። አርፍዶ ይመጣል። ስራ ነኝ ብሎ ይወጣና እዛ አርፍዶ ወይ ዘጠኝ ሰዓት ወይ አስር ሰዓት ጠጥቶ ምን ብሎ ይመጣል። በዛ እናንተ እንዲ እየጠጣ ነው እንዲ እያደረገ ነው እያላችሁ በቤት ተማራችሁ እንድትወጡ ማለት ነው። በቃ ሰውን ብትሰበስቡ ምንም ብታረጉ በቃ ልምድ ሆኖብኝ ነው የሆነ ነገር ይቅርታ ይላል። ያው ሲደጋገምብሽ ደግሞ ሰው ስሰበስቢ ሲሰበስቢ ሲያስታርቅሽ ሲያስታርቅሽ ይኖርና አንድ ቀን በቃኝት ያለሽ። ይሄንን ሳይፈጠርባችሁ በፊት አንድ ወንድ ልጅ ምን ፍላጎት እንዳለው ማወቅ መቻል አለባችሁ ማወቅ መቻል አለባችሁ። ምክንያቱም አንድ ወንድ ልጅ ካልወደደሽ አንቺ ከአንቺ ጋር ለመኖር ካልፈለገ ብዙ ነገራቶች እንትን የሚለው ነገር አለ ብዙ ነገር የሚያደርገው ነገር አለ። ምክንያቱ ከአንቺ ጋር መሄድ አይፈልግም። ከአንቺ ጋር መታየት አይፈልግም። አንቺ ያልሽው ነገር መስማት አይፈልግም። ቤት በጊዜ መግባት አይፈልግም። ከጠላሽ ማለት ነው። ልጆችም ኖሮሽ ራሱ ከጠላሽ ልጆቹ ራሱ ያስጠሉታል። ልጆቹ ራሱ ያስጠሉታል። ምክንያቱም አንቺን ስለጠላ ልጆቹም በአንቺ አይን ነው የሚያዩት ማለት ነው እና ይሄንን ደሞ እንዳይሆንባችሁ በጊዜ እንድትጠነቀቁ። አንድ ወንድ ልጅ ምን ለማድረግ ነው የፈለገው? እኔን ጠልቶኛል ወይ እኔን ወዶኛል ወይ ብላችሁ የምትሉት ተው ካላችሁት፣ አንድ ወንድ ልጅ ተው ይሄንን አትድገመው ብትሉት የሚወዳችሁ ወንድ ልጅ ይመለሳል፣ አይደግመውም። በድጋሚ እንደዛ አታድርግ ብለሽ ከተቆጣሽው በድጋሚ አያደርገውም ያንን ነገር ማለት ነው ለምን ከአንቺን ጋር መጣላ ስለማይፈልግ የሚወድሽ ወንድ ልጅ ማለት ነው። ከአንቺ ጋር መጣላ ስለማይፈልግ ያልሽው ነገር እሺ ነው የሚለው ግንስ የሚጠላሽ ወንድ ልጅ ደግሞ ይሄንን አታድርግ ብለሽው የሚብስበት ነገር ከሆነ የሚያናድድሽን ነገር አውቀዋል ማለት ነው። አንቺ የሚያናድድበት ነገር አውቀዋል ማለት ነው። ለዛ ነው ስላወቀ አንቺን ለማናደድ ሌላ ሌላ ነገር ያደርጋል ማለት ነው። ይሄንን ነገር ደግሞ ከሚሆንባችሁ ከመሆኑ በፊት እናንተ መጠንቀቅ አለባችሁ። ለባለቤታችሁም ቢሆን ለፍቅረኛችሁም ቢሆን ታማኝ ሁኑ። እናንተ ካልካዳችሁ፣ እናንተ መጥፎ ነገር ካላደረጋችሁ ፈጣሪም ደግሞ በተሻለውን ይክሳችኋል ብዬ ነው ማስበው። ይሄንን ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ እላለሁ በትህትና። እናንተን ባይጠቅምም እኔ አንድ ላይክ ይጠቅመኛል። እወዳችኋለሁ። አከብራችኋአለው። ሰላማችሁ ይብዛልኝ።